ሰላም ቤተሰብ፣ እንዴት ናችሁ? ምሳ እንላለን። በትሽሮ አለ እዚህ ጋር እዚህ ጋር ምስር እና ዛሬ የምን ልነግራችሁ ነው። ምግብ መብላት ላሳያችሁ ሳይሆን፣ ኢትዮጵያ ላይ ማለት ነው። ከዛ ኑ ኑ ኑ ኑ ኑ ይሏችኋል። ከዛን ትመጣላችሁ። ከመጣችሁ በኋላ ደግሞ እዚህ ከሆናችሁ በኋላ ያው ትከሳላችሁ፣ ትጠቁራላችሁ። ምክንያቱም ያገሩ ባህሪ ነው። ከዛ በኋላ ምን ይሏችኋል ታውቃላችሁ? ከሰር ውይ፣ ሰው መሳሌ ያመጣባችሁ ልክ እንዳንቺ የከሰረችው ምናምን ይሏችኋል። ከባገባ ባሉና ጀመራለሁ ልክ እንዳንቺ የከሰረችው ምናምን ይላሉ። እና ምክንያቱም የአረብ ሀገር ሴት የሚረዳ የለም፣ ማንም የለም፣ እግዚአብሔር ብቻ ነው የሚረዳ። እና ጠንካራ ጀግናና ውሳኔ ወሳኝ ሰዎች ሁኑ። እዚህ ስትመጡ እኔ አሁን ምግብ ቤት ጀመርኳ

እዛ የምንቀላው እኮ አንድ ቤት ታሽገን ስላለን እንጂ ምግብ በላለው፣ ህይወ ካልሲ የበለጠ ነው የምትበላው። ትናንት ስጋ ነበር ዛሬ ይባላል። ምንም ችግር የለም። ምግብ የሰዎች ንግግር ነው እዚህ የሚያከሳው፣ እና ሰዎች እናንተ ላይ የሚያደርጉት ነገር። ትናንት እናንተ ስትረዳችሁ የነበረው እናንተ ላይ እንትን ሲሉ፣ ስለዚህ ኑ አትስሙ። የማንንም የማንም ወሬ አትስሙ። ኑ ስትመጡ ግን ወስናችሁ የራሳችሁን ነገር ይዛችሁ መምጣት አለባችሁ። ማንም ሰው ኑ ስላላችሁ እንዳትመጡ። ከዛ እዚህ ደግሞ ከሳሽ፣ ጠቆርሽ ምናምን ሲሉሽ ደሞ ብድግ ብለሽ ሮጠሽ ምን ይደለብሽ? በራሳችን ቆመን ማሰብ አለብን። ብራችሁን ቆጡ ኢትዮጵያ ስትመጡ የአምስት ብር ካርድ ሞልቶ ይሄ ሁሉ ነው የሚለው ሞልቶ የሚደውላችሁ የለም እና አሁን ሽሮኝ ደርግ ማድረግና ከዛ ለጥ ያለ የሚቆጣኝ የለም፣ ታዲያ የሚለኝ የለም። ሽሮዬን ከበላው በኋላ ውሃይን ጥጥ ታደርግበታለህ። ከዛን በቃ ስለዚህ እንዳሰብ። ኡፍ እዚህ ስትመጡ የሚያሳብዷቸው ማሳበድ ማሳበድ አይደለም። እኔን አሁን ያየኝ ሁሉ ነው ከሳሽ ጠቆሽ አትሄጂም፣ እዛው ይሻል ይሻል ይሉኛል። እኔ እዛ እዛም ሸል እንዴት እንደምኖር ማን ያቅልኛል? እንዳልሄድ የሚፈልጉ ልጆቼ ብቻ ናቸው። ልጆቼ ብቻ አይፈልጉም እንድሄድ እንጂ ሌላ የማይፈልግ የለም። እና እናቴ አትሄጂ፣ እስከ መቼ ነው እስከ መቼ ነው የሰው ቤት ሰራተኛ የምትሆኝ? እቴቴም ትላለች፣ እህቴም ሌላው ግን አታይጂ። ምን ሰሪ ያለሽ? የት ልሂድ? ከቤቴ ቤቴ አልተመቸኝ። ላይክ አድርጉ፣ አምስት ሰው ይታየኛል። ላይክ አድርጉ እስቲ። እና ሀገር ያልተመቸኝ፣ ቤቴ አልተመቸኝ፣ ሰው ቤት ይመቻል እንዴ? በአረብኛ ባረብኛ አላውቅም። ሳዲ ሰላም አለይኩም ሳዲ፣ ግብሰታች ማንበብ አችልም፣ ማውራት እችላለሁ። ኖሽሯችሁን ትበላላችሁ

ይቀንስ ምንም ይቀንስ። እስቲ ጉድ እንጠያያለን። ዘንድሮ እኔ እና ኢትዮጵያ አላለቅም፣ ቀይርም አልሄድም። እንዴ እስከመቼ እንቃጣለን? እስከመቼ የሰው ሽንት ቤት ይጸዳል? ዘጠኝ አመት ሰራው ነኝ። ዘጠኝ አመት ዱባይ ሰባት አመት አንድ ቀን ሳላርፍ አንድ ቀን ቁጭ ብዬ ተረጋግጬ እንዲህ እንኳን በተረጋጋ መንፈስ አልበላ። ስምንት አመት ሰራ፣ ሰባት አመት ሰራ፣ ቤሩት ሁለት አመት ሰራ፣ ዘጠኝ አመት ሰራ። ምን እዳለብኝ? ከእንግዲህ ታዲያ መኒ ዳቦ ኢትዮጵያ ኬሰት እየወጀተ ንባሳ አልባችሁ ተበሩ አንድ ስራ መስራት ያለባችሁ እዛ አካባቢ ላይ የሌለ ስራ ነው። እግዚአብሔር ከፈቀደ እኔ ሰሞኑን እስኪ አሳያችኋለሁ፣ ምን ሰርፕራይዝ አለ። ግን ትንሽ እቆያለሁ፣ ከትንሽ ጊዜ በኋላ እጀምራለሁ። እዚሁ ተደፍንፍኜ ነው የምኖረው እንጂ እንግዲህ ወገቤ ራሱ አሁን ወገቤ ራሱ እየሰራ አይደለም ላይክ እና እኛ ዩቲዩብ እንሰራለን ቢያንስ እኮ ሰባ ዶላር ቦር ዶላር ስንት ነው ወደ ብር አስቤዛችሁን ማለት ምግብ አመት እኔ ሄ ጤፍ ዓመት ነው ከገዛሁት፣ አንድ ኩንታል እንጂ። እያቅለሸለሻችሁ አትኖሩ። እናቴ አረብ ሀገር፣ እያቅለሸለሻችሁ እያቅለሸለሻችሁ እየሰራችሁ እራሱ ብራችሁን ለሰው አትስጡ፣ አትስጡ። አስር ሰንት ምናልባት ለእናታችሁ እናቴ

ከሳሽ ጦቆሽ ምናምን የሚለኝ ከፈለገ አየኝ፣ አደለ? ህይወቴን የማውቀው ነው። ስለዚህ ወስናችሁኑ ስትመጡ ወስናችሁኑ፣ ማንም ሰው ምንም የሚበላችሁ እንዳሰሙ፣ እዛ የተሰቃያችሁን ቁስላችሁን የምታውቁት እናንተ ብቻ። እዛ ስለነጣችሁ ድንጋይ ድንጋይ። ታዲያ ቆይ እኔ አሁንም እዚህ እኮ ቁጭ ብል ቤት ውስጥ እኮ እቃላለሁ ለምን አልቀላለሁ ስለምዞር ነው እንጂ አየር ስለማገኝ ነው እንጂ ለምን አልቀላለሁ አሁን ሽሮዬን በልቼ ለጥብን ሽሮ በለዋ ለጥብን እዛ ምን ነው ሩዙን ራሱ በትክክል የማይሰጣው አለ አይደል ሩዙን እራሱ እኮ ሩዝ የማይሰጣው አለ እኔ መዳሜ ግን እኔ ነኝ ጨልፌ የምሰጣት። አንዳንዶቹ ደግሞ ምን ያደርጋሉ? የተረፈ ነው የተረፈ፣ የሚበሉ ልጆች ያሉ። ዋ ጅራን ጎዴ ላይክ አድርጎ ስድስት ሰው ይታየኛል እና እንደምንም ምንም ብላችሁ ዩቲዩብ ክፈቱ። ከዛ በኋላ ኑ ወስኑና፣ ምንም ቢሆን ምንም እኖራለሁ በማለት ማለት ነው። ቤት ካልሰራው ምናምን አሁን ቤት ሰራሁት ምን ጠቀመኝ? አልጠቀመኝም። ቤት ክረኝ እንትን ያልኩት በዛ በጣም ተቀቀየኝ። ቲሸርት መልበስ እያማሬ ሀገሬ ላይ አውራ ቁቴ ብሄድ ማን ይከለክለኛል? ካላፈርኩ በስተቀር እንዲያትበይ ይስሩበት ምናምን ይሉኛል። አሁን ብዙዎች ስናገር ኢትዮጵያ ኑሮ ውድ ነው። ኑሮ ኑሮ ውድ ቢሆን ከሰራሽ የምሰሪው ነገር ውድ ነው። ያው ነው ዞሮ ዞሮ፣ ስራ ብቻ ነው የሚያስፈልገው። ብር ደግሞ መጣችሁ ካጠፋችሁ ከደለም አይጠፋም። ሚሊዮን ላጥፋ ብታይ ታጠፊያለሽ በአንድ ቀን። ብር አይበረክትም፣ ብር አይበረክትም ኢትዮጵያ ላይ ነው የሚሏችሁ። ከጠፋ ለምን አይበረክትም? አንድ ላይክ ብቻ ነው የማየው። ሼር አድርጎ ቆስት ምን ያህል ደስታ አለው መሰላችሁ? ምንም ሳይኖራችሁ እራሱ ከልጆቻችሁ ጋር ጠዋት ተነስታችሁ ለልጆቻችሁ ተራሩጣችሁ ምግብ ሰርታችሁ ቋጥራችሁ ከዛን እነሱ ስመዋችሁ ወጥተው እኔ ድሮ አልተላመድኳቸው አሁን ግን ተላመጃቸው። ከዛን ሲመለሱ ደግሞ ስመዋችሁ በጣም ደስ ይላል፣ በጣም ደስ ይላል። እኔ ቀና ነበረ በሰቲ እንደዛ ሲያደርጉ ማለት ነው። እና እሱ ራሱ ትልቅ እርካታ ነው። የምሬ ነው። እግዚአብሔር ካልፈቀደ መለወጥ የለም። እግዚአብሔር ፈቅል ብቻ ነው። እዚህ አትጨናነቁ። ወደ አገራችሁ ነው፣ አቋርጡና ነው አይደለም፣ ጨረሳችሁ በአላ ነው። ከዚያን እዚህ ስትመጡ ሰዎች የፈለገ ነገር ቢያወሩ እንዳስ ጭ ሰው እንደዚ ያለኝ ጠቆርሽ ያለኝ እኮ ከሳሽ ያለኝ እኮ ልነሳ ሻንጣ ጎትቶ። መጀመሪያ ስትመጡ ተረጋጉ፣ ለረጋ በሉና ብር አታውጡ ባንክ ቤት እራሱ እንዳትሄዱ። አንድ ሺህ ድርሃም በሌላ ሰው ላኪና አካውንት ሺህ ሳትነካኪ፣ ከዛም በሱ ቀስ ብለሽ ብርሽንም እይ ሰውንም ከዛው ጋር አቅጣጫና ምን ካየሽ በኋላ ስራ የሚያወጣውን የማወጣውን ካጣረሽ በኋላ ሰራሽ ሰርት ሰራሽ ሰርት

ሰብስክራይብ አድርጎ አዲስ የሆናችሁ ከእናንተ ጋር እያብረው በለቁ ሽወይም ነበር እናንተ ብቻዬን ነው ደብሮኝ ነበር። ልጆቼ ዘጠኝ ሰዓት አስር ሰዓት ነው ይመጡታል። አንዱ ጥናት አለበት አስራ አንድ ሰዓት ዛሬ አርብ ነው። የኑሮ አይኑሮ አላውቅም የለውም ስድስት ዘጠኝ ሰዓት አስር ሰዓት ይመጣሉ። ከዛም በቃ ራስ ከእነሱ ጋር ሶሎ ሁሉን ነገር ነው ምራሰው። እናቴ ልጆች ያላችሁ ያሌላችሁ ደግሞ ነው ስታገቡ ደግሞ አይታችሁ አይታችሁ እንዴ እንደመጣሽ አትጠሽ። ሴቶች ደግሞ አሉ ከዛ ከኩሽና በቃ ስንወጣ፣ ከዛ ከመዳን ቤት ስንወጣ፣ በቃ ከእስር ቤት እንዴና ከእስር የተለቀቀ ይጥጃ ይመስል በቃ። ይሄ ከሽን የተጠራቀመ ብር ልብስ አለ እሱ ይለብሱና መላቸውን። እንደ አንድ ቀን እንኳን ተቸግረው፣ አንድ ቀን እንኳን እንደው ለፍቶ ያመጡት አይመስላቸውም ብሩ። ምን ሆናችሁ ነው ለፍታችሁ አይደለም? እንደ እኔ አንድ ብር ለራሴ ሻይ መጠጣት ያሳዝናቸው። ከዛን መቅላት ሽንያ ያሉ ያው ግዴታ ነው ትቃያለሽ። አንድ የአረብ ዳስፖራ መታለች። ታክሲ እንኳን የጨመሩብሽ አላውቁ። ታክሲ እኔ መጣው ሰሞን የትም አንቺ ቆይ ከአረብ ሀገር ነው የመጣሽ፣ ስንት ዓመት ነው የቆየሽ ይላሉ። ሲስተር ጋ ስራ ቦታ የጨብ ቁጭ ምን ያደርግልኛል? እምቡር ምቡር ብል ነገ ያልቃል። እንደ ያኔ እኮ እንደዚህ ነበርሽ እኮ አሁን እንደዚህ ሆንሽ ይላል። እንደዚሁም ሞኝ እንደዚሁም ቁጭ ብዬ አልቻልኳቸው። ወሪያቸው ማ ነው? ያኔ እኮ ቀይ ነበርሽ ጥቋሽ እንኳን አገሬ ነው ያለሁት እኮ ያ እኮ የቀለውት እኮ በድንጋይ ሙቀት ነው እላቸዋለሁ። ስለዚህ እነዚ አንዳንዱ ሲመጣ አንዱ ኮንትራት ይዞኝ ሲሄድ እንዲ ያለ ወደ አርሲ ነገሌ እየሄደን ከጓደኛዬ ጋር አንዷ ዳስፎር አለ ሴት ናት። አቤት አቤት የጋበዘችን ግብሻ እዚ የማንም ሽንት ቤት ተጠርጎ ደሞ ጎሮም ሳምታቂው ጎሮም ሳምት ምታዝመኝ ምን ሆነሽ ነው አሁን እዚህ ስልክ የለኝም ሲባሉ፣ ወይኔ ልክ ልክላት አሁን ነው የምልከው። እስከ ዋይፋው ልካለው ይላሉ። እዚህ ዋይፋ እኮ አይደለም አንቺ የአምስት ብር ካርድ ችግሮች ነች እንዴ። የትላንት ነው ለምን ትረሳለች? ስትመጡም እኮ የውላችሁ ችግሯችሁ ሄዳችሁ አይደል? ችግሯችሁን ሄዳችሁት። እሺ ደልቶት አረብ ሀገር ሄዳለሁ በጣም ተቸግራችሁ፣ በጣም ተቸግረ ተቸግሬ ነው ያለ ባገር የሄድኩት እኮ ታዲያ ኮ ቸግሬ ዛሬ እኮ አርባ ምናምን ሺህ ብር ብትበይ እኮ ካጠፋሽ እኮ ስትመለሽ የሚያው ነው። እንደውም ብሷል። ብሶ ነው የሚጠብቅሽ። እ ስለ ከኢትዮጵያ ሰው ይልቅ የሚያናድዱት አንዳንዱ ሰዎች ይነደን። ባሏ ይጣላታል፣ አረብ ሀገር ስቶኒ ይጣላሻል። ለምንድን ነው አንቺን አንቺን ባሪያ አድርጎ? እሱ ለመዝናናት ስለሚፈልግ ሌላ ሴት ጋር ነው የሚሄደው። ልክ ሲመጡ ደግሞ አንዳንዶቹ ሲመጡ ንብረታቸውን ከመሬት እንዳቀኙ ቢጤ አይካፈሉ ስድስት አመት አንዷ ለፍታ ሌላ ሴት ይዞ ንብረቷ ሳትካፈል እንደገና ትታለት ሄደች። ምንስን አልተውለት ምን አባቱ ስለሆነ እንዲካፈል ንብረት ራሱን የካያስኩል እኔ አጠራቅሜለት ደግሞ ባለንብረት አድርጌ መልሽ የሙሉ በሙሉ ችው ሄድ ነው።

ዳይካርቦን እናደዳለሁ። ስለ አንዳንድ ሴቶች ማን ያሳሰብ? እዚህ ስኖራው ማን ፋኑ ምን ቸገረሽ? ግን እኔ ያለ ዓላማ ያባከንኩት አንድ ነገር የለም። የሄድኩትም በዓላማ ነው። ስለዚህ እኔ ምን እንደሚሉኝ ታውቃላችሁ። እሷ እኮ ምንድን ነው የሚሉ የራሴ ወንድሞች ነው። ላይክ አርጉ፣ አስራ ሶስት ሰው አለ፣ ላይክ አርጉ። እኔን ምን ይሉኝ መሰላችሁ? ወይ ዛሬ ጁማ ነው ለካ። ወይኔ ነቺ ጁማ። እኔ ምን እንደሚሉኝ ታውቃላችሁ? ምንድን ነው የሚሉ እሷ እኮ እንዳንቺ

አይበቅ ነው ኢትዮጵያ ያደርጋቸው። አረ ወይኒ በሉ፣ የተሰበቀ ሰላም ነው። የመዳም ቀመኖች የሚጀግኖች በርቱ። ስትመጡም ሰውን አትስሙ፣ እዛ ሆናችሁ ሰውን አትስሙ። በርቱ፣ በራሳችሁ ተማምኑ። እሺ፣ በሌላ ቪዲዮ እስከምንገናኝ ሰላም ነው። በኮሜንት ስር ጠይቁ። ላይክ አድርጉ። እስቲ ላይክ አድርጉና ልውጣ። ለዘጠኝ ሰው አለ ላይክ አታደርጉም ወይ? በቃ ወይ ወይ ወይ እምድን ነካውት ባይ ተረሽር